ባለፈው ኪንጉ ላይ ባደረገው ነው ነገር ወንድሜ ታስሯል። እሰይ! እሺ፣ ስራው ነው። እና እኔ ምን አገባኝ? እባክሽ ንቅምትል እኔ ካለ ወንድሜ ማንም የለኝም። ወንድሜን አስፈችልኝ፣ ኧረ እባክሽ። ያለ ወንድምሽ ማንም የለሽም? ሁሌ እናቴ እናቴ እያልሽ የምታሳብቢው፣ እሷ ያው እሷም ሆስፒታል ናት። ታውቂያለሽ። እናርፈሽ እናትሽን አታስታመሚም እንዴ? አሁን ጥፊ ከፍቴ ቆይ። አንቺ ግን ኪንጉ አዳይን እንደሚያፈቃት እያወቅሽ

ባሏ ፍቅርን ፍለጋ እንደወጣ ነው ያምሻል። እንዲቆይ አንቺ አንቺ በማያዘዋሻ አንቺ ተረገብሽ፣ ጭራሽ በቤቴ ሲያንቀለቅልሽ ሰተት ትብሽ ገባሻ፣ ያደረግሽ ነው የመሰለሽ። አልገባኝም ትሞልሽ ልካኪኝ፣ በዛ ልካኪኝ ልካኪኝ። ደግሞ ለምን ታፍሪያለሽ? አላፈርኩም። እና ለምንድን ነው ለእኔ ያለሽን ስሜት ግልጽ ሆነሽ ማትነግ? ምክንያቱም ምክንያቱም ምን ከም ነገር ምን ያክል እንደምወድ በተግባር ባሳይ ይሻለኛል። በጣም ወድሻለሁ። አመሰግናለን። ለምን? ስለምትወደኝ ስለመረጥከኝና የአንተ ስላረገኝ አመሰኪ ፋቲ ፍቅር የትናንት አይተሻታል? ፍቅር አሁን ወጣችሁ። እንዴት ቆያሹ? እንዴት ዝም አልካት? እሺ ወዴት ነው ወጣችሁ? የዛ ቅምጥል ስታይ በጣም ደንግጣ። ቅምጥል አንቺ ቆይ ነቀት መሆኑ ነው? እዚህ ሰፈር ሁለተኛ አለ እንዳለሽ አላልኩሽም? ያው ባለፈ ኬንጎ ባደረገው ነገር ወንድሜ ታስረዋል። እሰይ ስራው ነው። እኔ ምን አገባኝ? እባክሽን፣ ቅምጥል እሌ ካለ ወንድሜ ማንም የለልኝ፣ አስበችልኝ። ኧረ እባክሽ፣ ያለ ወንድምሽ ማንም የለሽም። ሁሌ እናቴ እናቴ ብለሽ ምታሳቢቡስ፣ ያው እሷ ሆስፒታል እናት አይደለም። እና አርፈሽ እናትሽን አታሰሚም። ቆይ አንቺ አዳይን እንደሚያፈቃት ያውሽ። ኪንጎ የሱን ብለሽ ቤትሽ ልሸጥ ይለት ነበር። ምናገባሽ? አይ እንደዚ እንደምትሆኚ ድረስ መካሪ ጓደኛ አስፈልገሻል ብዬ ነው። ሴት ልጅ አይደለሽም? የማን ዱርዬ ሲጫወትብሽ ቆሜ አላየም፣ እያለች ቤዛ ውሸት ያወራች ጥፊ ትሰጣታለች ማለት ነው። ትሰሚኛለሽ? ሳላተበጥብሽ እንግዲህ ከፊቴ ዘወል በይ። ቤዛ አትፈታኝ አትፈታተኝ እያለቻት እሷም እንግዲህ መቀመጥ ለቤዛ በጥፊት ትሰጣታለች ማለት ነው። እንግዲህ ሮማን ለፍቅር ምግብ ስትወስዳት፣ ቆይ አንቺ ከረፍረፍ አልበላም አልኩሽ እኮ፣ ምንድን ነው ችግርሽ? ምንም ችግር የለብኝም ፍቅር። ግን እናትሽ ምግብ እንድወስድልሽ ጠይቃኝ ነው። ቆይ ለምንድን ነው እራስሽ ምትጎጂው? ምግብ እኮ መብላት አለብሽ። ፍቅር ምን አገባሽ አንቺ የሮታል በቃ ብሎ ጭራሽ አንቺም ተጨመርሽ አሁን፣ ውጪልኝ ከፊቴ ትላታለች። እሷንም ከዛ ምግቡ ልታስቀምጥና ጎንበስ ስትል እንግዲህ ፀጉሯ ጭምደት ታደርግና ዓይንሽን ማየት አልፈልግም ምግብሽን ይዘሽ ውጭ እያለች ጋፍቴራ ታስወጣታለች ማለት ነው። የሮማን ከዛ በሩት ቆልፈዋለች እና እንግዲህ ዳይመንድና ኪንጎ እንግዲህ ከሮማን ጋር እንግዲህ የጨፈሩ ይገኛሉ። ቴክቶክ እንሰራለን ብሎ ማለት ነው። እየበላን የበላን እንግዲህ የጨፈሩ ይገኛሉ ማለት ነው። እንግዲህ የለምለምን ኤላ እንግዲህ ስልክ ደውሏታል ነበረ። አዳይና ዴቭ እንግዲህ በጣም ተናዶ ብዙ ነገሮች ማስተካከል አለብኝ። ትንሽ ጊዜ ሰጨኝ። ሁሉም ነገር ሁሉም አደርገው አንቺ ለማስደሰት ብዬ ነው አዳይ። ለምንድን ነው ማቼ ማትረድኝ? አንቺ የሚጎዳ ነገር መቼም አላደርግም። አንድ ኃላፊነት እንዲሰማኝ ሁሉም ነገር አንቺ ደስተኛ እንድትሆኚ ማድረግ ነው ያለብኝ ይላታል። ቆይ አዳይ እንዴት አይኔን እያየ አንቺ የሚጎዳ ነገር አደርጋለሁ? እሺ ዴቭ ገባኝ። ሊዱ እንደዛ ስትለኝ ስሜታዊ ሆኜ ነው። በቃ አረጋጋለሁ። አታስቢ የኔ ፍቅር፣ ማንም ፈቀደ አልፈቀደም አንቺን አገባለሁኝ በጣም ነው መወድሽ፣ እያለ ቆይ እስኪ ልጠይቅሽ፣ እንዴት እንደምወድሽ አይታይሽም እንዴ? እስኪ ንገሪኝ። አውቃለሁ ዴቭ፣ አንዳንድ ጊዜ የሁሉም ነገር ትርጉም አለው። አይ እንደዛ መሆንማ የለበትም የለበት ሊታመኝና ምትትማመብኝ ይገባል። እሺ ዴቭ፣ ይቅርታ ነገሮቹ ልታስተካክል እንደዚህ ያለፋህ በእንደዚህ ነገር መናገር አነበረብኝ። በጣም ይቅርታ፣ አጠብቅሃለሁ እሺ እያለች እሷም ትስሙ ዋለች ማለት ነው። እሱም በደስታ የአዳይን ይስማታል። ነገር ግን አዳይ በተሳሳተና ባልሆነ መገድ ተራታው ነበረ። ነገሩ ሲገባትን እንግዲህ ዳዴብን እሺ ተብቀህ ሁሉም ነገር አስተካክል ትለዋለች አለች ማለት ነው። ኤላ እንግዲህ ለለምለም ስልክ ደውሎ ነበረ። ከዛ በኋላ አውቆ ነው እንጂ ቁስሌ ለመንካካት ነው እንጂ ሌላ የሚሆነው በጣም ባለጌ ሰው ነው። አው ማዘርዋ እሱ ክደት ልቢ በጣም ቆስሏል። ቁስሌ እኮ ሳያገግም ሽፈቴ ስለማያቅ ተመልሶ መጣ። አይዞሽ ልጅ፣ ሁሉም ነገር ለፈጣሪ ያሳልፎ መስጣት ነው የሚያነሳሽም የሚሰጥሽም የሚጥልሽም እንግዲህ ሁሉም ነገር ፈጣሪ ብቻ ነው። ፈጣሪሽን ብቻ ያጂ። ሩቅ ባይሆን ያልፈታውም ነበር ይላል ባቡሬ። ምን አድርጊ ነው የሚልሽ? ጭራሽ ይደውልሻል ደግሞ አስችለው። ደህና ነሽ ይላል። እሱ አደለም እንዲየ ጎደኝ። በረከት እንግዲህ ዘናንሹ ቪዮ መጠየቁ በጣም ምን አይነት ቃላት እንዳለው ያወቀ እሱማ፣ ያናድዳል። ለምለም ስልኩ ስጭኝ ሁለተኛ እንዳይደውልሽ አደርጓለ። ተውልጄ አንተ በእነሱ ማላ ትግባ፣ ራሳቸውን ይጨርሱ። አንተ እንደዚህ ነው እንደዛ ነው ማለት የለብህም። ለምን አትዩም? እንዴት እንደተጎዳች ቆይ፣ ከዚህ በፊት ያን ሰው ያደረገው አላንስ ብሎ ገና አሁን ይደውላል። ተረብሽ ረበሽኳቸዋ፣ በጣም ይቅርታ። ባቡሬ አንተ አትጨነቅ፣ እኔ በራሴ መንገድ እጨርሰዋለሁ። እሺ ለምለም ግን ከአሁን በኋላ እንዲጎዳሽ አልፈልግም ከአሁን በኋላ እራስሽን ማስቀደም አለብሽ። አትጨነቅ። ድንገት እንግዲህ እንደዚህ ማድረግ በጣም ስለረበሽኳቸው በጣም ይቅርታ። ደውሎ ይቅርታ ለመጠየቅ እንዴት ነው እንደዚህ አይነት ይጠይቃል? ሌላ ከአሰብኩት በላይ በጣም ደፋር ነው። እስካሁን አብረን ያሳለፍ ነው ነገር በሙሉ እያስመሰለ ነበረ። ለምለም፣ ከአሁን በኋላ አዲስ ህይወት መጀመር አለብሽ። ሌላ ከዚህ በኋላ ቢመጣም አይጠቅምሽም። የአንቺ ስሜት ማሻሻ ያለብሽ ይላል። ከአሁን በኋላ ማንንም ማንንም ቢሆን እንግዲህ እንደዚህ ብለሽ አትድምድም። ፈጣሪ ያለውን ነገር እንግዲህ ለአንቺ አንድ ቀን ይሰጠሻል። አይ ማዘር፣ ከአሁን በኋላ ለመጎዳት ካልሆነ በስተቀር ምን ያደርግልኛ ብለሻል ሁሉም አንድ አይነት ናቸው ብለሽ ታስቢያለሽ? ያለሽ ላሊ አንዳንድ ወንዶች ፈጣሪያቸው የሚያከብሩ የሚፈሩ ከብዙ እንግዲህ አሉ በጥቂቱ። ስለዚህ ደግሞ አንቺ አስተዋይና ብለሽ ስለሆንሽ ለአንቺ የሚበጅሽን ታውቂያለሽ። አይ ማዘር ዋ ልቤ በፍጹም ምንም አይነት ፍላጎት የለውም። ብቻ ይሄ ተመችቶኛል ባቡሬ። እንግዲህ አንቺ ደስ እንዳለሽ ይላታል። በጣም አመሰግናለሁ ይላታል። ችግር የለውም አንቺ ብቻ ጠንከር በይ ይላታል ማለት ነው። ባቡሬ ራሱ ማለት ነው። አሹ እንግዲህ እዚህ ጋር እኔ ያነኩት ነገር እኔ የነካኩት ነገር እንግዲህ ሁሉም ነገር መጨበጥ እያለ በዳይመንድ ተናደዋል ማለት ነው። ከዛ በኋላ እንደ እብድ ለብቻ ብቻው እያወራ ይገኝ ነበር። ሮማት መጣና አሹ ወይዬ ሮማኔ፣ እንዴነሽ? ደግ ነሽ ይላታል። ደህና ነኝ። ምን ነው ችግር አለ? ምን ነው ምን ችግር አለ? እንዴ፣ ብቻህን እኮ እያወራህ እኮ ነው እንደ እብድ። እቺ ሩታ ናታ ይላል። ሩታ ምን አደረገች? ምን ማታደርገው ነገር አለ? ይሄ ዳይመንድ ከዚህ ሰው ጋር ተከትላ ሄደዋለች። ከዛ ታዲያ ምን ችግር አለው ብትሄድስ? እንዴት ችግር የለውም ሮማን፣ ከንጎ ዳይመንድም ሙላጫ ሌቦች እንደሆነ ታውቂያለች። ከዛ ፀሐይ የሞቃቸው ኋላ የሆነ ነገር ብትሆን ሚማነደደው እኔ ነኝ። አሹ ታኮ ህጻን ልጅ አይደለችም፣ ደግሞ እንዴት አውቃቸው አለች። ከዛ እኔ አላቃቸው መገኘዬ ዋቃቸው እኔ እኮ አላቃቸውም ይላል። አሹም አንተ አሁን እያካበድክ ነው፣ በቃ ተራጋጋ ትለዋለች። ማን ማለት ነው? ከዛ እሺ ለማንኛውም እንዴት ነሽ? ደህና ነሽ? ደህና ነኝ አሹዬ ትለዋለች። እሷ ማለት ነው። ያቺ ጉደኛ እንዴት ናት? ምን ያደረገች ነው? ኧረ እንደዚያው ናት። ኧረ ባሳባት እንደውም ቅድም ክፍሏ ገብቼ ገፍትራኝ ያስወጣችኝ ምን ይሻላታል እቺ ልጅ? በቃ እንደዚህ ሆና ቀራች እንዴ አላቀማሹ ምን እንደማደርግ ራሱ ግራ ገብቶኛል። አሁን ምንድን ነው የሚደረገው? እሺ እያለ ሰው ከልጅነት እስከ እውቀት እንደዚህ ሆናል እንዴ ምንድን ነው የሚሻለን ይላል ማለት ነው። ከዛ በኋላ ትመጣና ካጠገባቸው ምን ያደረጋችኑ ትላለች ፍቅር የኔ እናት ሲላታሹ፣ እሺ ምን ያደረጋችሁ ምን ያውቃችሁ ስትለው ጊዜ ምን ሆነሽ ነው ምን ሆነሽ ምን ነክቶሽ ነው ምን ስነታኛ ማለቴ ስላመመሽ ያመማችሁ ስናተናችሁ እያለች ወዴት ልትሄጂ ነው? ደግሞ አንቺ ምን አገባሽ እያለች ክፍት ታደርጋቸው ና ፍቅር ከቤት ትጠፋለች ማለት ነው እንግዲህ የፍቅር ናትም የሆነ ነገር ማነቷት እንጂ ልጅ በጤናው አይደለም። አሹ ልቧ ትክክል አይደለም። እች ልጅ እኛ ነገ እዛም ብትመቀል ይሻላል፣ እኛ እናታችን ላይ ብትጮሁብን እያለ ሁለቱም እንግዲህ ተክዘው ቁጭ ብለዋል። ሮማን እንግዲህ አሹና ዳይመንድ እና ሮሚ እንግዲህ እቤት ሄዳለሁ እኔ መውጣት እፈልጋለሁ፣ ግን ከማለውጣ የእኔ ሻኪራ ከዚህ በኋላማ እነ እኔ እያለሁልሽ አትቸገሪም። ቆይ ያቺ የትሄዳ ነው? ማናት እሷ? ፍቅር ናታ፣ ያቺ የሲዮን በራፍ ፍቅር። ሰሞኑ ደና አደለችም ወይ ምን ነው? ምን አገኛት? ያለ የናክታስ ብላታለክ ለምን ድፍት ታትልም? እቺ ክፉ ፍቅር ማለት የአክስቴ ልጅ ማለት እህቴ ናት ወይ ያለ እሱ እንግዲህ እንዴት አይነት እንዴት አይነት ምርጥ ብዙ ከየት የተመረጠች ህይወት አለችሽ፣ በእናትሽ ብሎ ይቀለድባታል። የሮታ ማለት ነው። ከዛ ሊዱ ትመጣና፣ ሀይ ሊዱ ቤቱ ምን ሆንብሽ ነው? ከማንም ጋር ጅት ድንጋይ ተቀምጠሽ ድንገት ምታሞቂም። እንደውም ለማሚ ነው የምነግራት። ምን ይመለከትሻ? እንዴት እንዴት ነው ትነቃቅነው። ተነሽ ወደ ቤት ልሂድ፣ አልችልም። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቻለ። ሳምብቱ ሰላም ለሀገራችን፣ ሰላም ለህዝባችን።